ስብሃት በአርያም ለዘተወልደ እምአብ እምቅድመ ይትፈጠር ዓለም ወሰላም በምድር ስምረቱ ለሰብ። ቅድመ ዓለም ያለ እናት ከአብ ለተወለደ በአርያም ምስጋና ይሁን፣ እግዚአብሔር ለወደደው የሰው ልጅም እንሆ በምድር ሰላም ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች፣ የቤተ ክርስቲያን ወዳጆች፣ የድንግል ማርያም ቤተሰቦች ሁላችሁም በያላችሁበት ስፍራ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን ንጹሐ ባህርይ ልዑለ ባህሪ ቅዱስ እግዚአብሔር አምላካችን በአንድነቱ ምንታውየ በሦስትነቱ ርባኤ የሌለበት ሥላሴ እግዚአብሔር ስሙ የተመሰገነ ይሁንልን አምላክን የወለደችልን የባህርያችን መመኪያ የመዳናችን ምስጢር የግብፅዋ ስደተኛ የቃናዋ ሰርገኛ የቀራኒዋ ሐዘንተኛ ወላዲታ አምላክ ስሟ የተመሰገነ ይሁንልን። እግዚአብሔር የወደዳቸው አባቶቻችን ቅዱሳን እናቶቻችን ቅዱሳት እግዚአብሔርን የሚያመሰግኑት አማራጆቻችን ወዳጆቻችን መላእክት ቅዱስ መስቀሉን ጨምሮ ሁሉም እግዚአብሔር ባከበራቸው ልክ የከበሩ የተመሰገኑ ይሁኑልን። እንደ እግዚአብሔር መልካም ፈቃድ ሁላችንንም ለታላቁ በዓለ ሆሣዕና ስላደረሰን ስሙ የተመሰገነ ይሁንልን። ሆሣዕናን አስመልክተን ትንሽ እግዚአብሔር ያስተምረናል። አብይ ጾምን በሰላም ጀምረን በእግዚአብሔር ቸርነት በያለንበት ጎዳና የምንችለውን ያህል እየጾምን፣ እየጸለይን፣ እያገለገልን፣ በጸሎት እየተማጸን ስለ ግል ሕይወታችን ስለ ቤተሰባችን፣ ስለ ሀገራችንና ስለ ዓለማችን ብሎም ደግሞ ሰማያዊ ርስትን ለመውረስ የምንበቃበትን ስራ እንድንሰራ ስላደረገን፣ በዚህም መንገድ ስላከረመን እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ስምንተኛው እሁድ ላይ ደርሰናል። እንደ ሌሎቹ እሁዶች ስያሜ አለው፣ ሆሣዕና ይባላል። ይህንን ሆሣዕና የሚለውን ቃሉን አራቱም ወንጌላውያን መዝግበውታን፣ የማቴዎስ ወንጌል ምዕራፍ 21፣ የማርቆስ ወንጌል ምዕራፍ 11፣ የሉቃስ ወንጌል ምዕራፍ 19 ከቁጥር 28 ጀምሮ የዮሐንስ ወንጌል ምዕራፍ 12 ከቁጥር 11 ጀምረው። ሁሉም ወንጌላውያን በአይናቸው ያዩትን ክርስቶስን በእግራቸው እየተከተሉ ከእግሩ ስርም ቁጭ ብለው የተማሩትን ያዩትን፣ የተመለከቱትን መዝግበውልናል። ስለዚህ ወንጌሉ የመጀመሪያ ወይም ደግሞ ቀዳማዊ መረጃ ነው ማለት ነው። ቀዳማዊ መረጃ ነው። ለእኛ ወንጌሉ አባቶቻችን አዩልን፣ ጻፉልን። ስለዚህ በቅርበት ብናቀራርበው ወንጌሉ ከክርስቶስ አፍ ተለቅሞ የተጻፈ ቃል ነው ማለት ነው። የአባቶቻችን የሐዋርያት አምላክ እግዚአብሔር ለእነሱም ምስጢሩን ስለገለጠ በእነሱም አድሮ ለእኛ ይህንን ምስጢር ስላጻፈልን ስሙ የተመሰገነ ይሆንልን። ሆሣዕና እንዳልኳችሁ በአራቱም ወንጌላውያን ተጽፏል። ሆሣዕና ለወልደ ዳዊት ነው የሚለው፣ ምን ማለት ነው? ለዳዊት ልጅ፣ ከዳዊት ዘር ከድንግል ለተወለደው መድኃኒት መባል ይገባዋል ማለት ነው። ሆሣዕና ማለት መድኃኒት ማለት ነው። ሆሣዕና ማለት አድን እኮ ሆሣዕና ማለት አሁን አድን ማለት ነው። እንዲህ አይነት ትርጉሞች ይሰጡታል። በአጭሩ ግን ሆሣዕና ማለት መድኃኒትነት፣ መድኃኒት መሆን፣ መድኃኒት ማለት ነው። እንግዲህ ሆሣዕና የመጨረሻው ሳምንት ነው። ወደ ህማማቱ እየገባን ነው። በዚህ ቀን ምን ተከናወነ? ለምን ሆሣዕና ተባለ የሚለውን ነው የምናየው። ማለት ነው እግዚአብሔር አምላካችን ለሰላሳ ሦስት ዓመት በአጠቃላይ በምድር ለሶስት ዓመት ደግሞ ወንጌልን በማስተማር ከቆየ በኋላ ወንጌልን በማስተማር ከቆየ በኋላ ሆሣዕና በተባለው እሁድ ወደ ኢየሩሳሌም ሲገባ ልዩ ልዩ ስራዎችን ሰርቷል። ልዩ ልዩ ተአምራትን አሳይቷል። ከዚያም በኋላ በቤተ መቅደስ ሆኖ አላስተማረም። ስለዚህ በምድር እያለ የመጨረሻ ትምህርቱን ያስተማረበት የመጨረሻ ተአምራት ከመሰቀሉ አስቀድሞ የታዩበት እለት ነው ለማለት ይቻላል። በአጠቃላይ የአብይ ጾም ስያሜዎች የሶስት ዓመቱን የትምህርት የማዳን ብዙ ተአምራት የመስራት ጥበብ የሚገልጹ ስያሜዎች ናቸው። ሆሣዕና የመጨረሻው ነው ማለት ነው። በሆሣዕና እግዚአብሔር አምላካችን እንደ ልማዱ እያስተማረ ቆይቶ ስራውን ወደሚሰራበት ወደ ኢየሩሳሌም ብዙ ሀገሮችን አስተምሯን በብዙ ሀገሮች ተመላልሷን ክርስቶስ ወደ ኢየሩሳሌም ጉዞውን እንዳደረገ ይተርካሉ ለምን የሚሰቀለውም በኢየሩሳሌም እንደሆነ ይታወቃል። አስቀድሞ በትንቢት ስለተነገረ ማለት ነው። ወደ ኢየሩሳሌም እየተጓዙ በደብረ ዘይት አካባቢ ሲደርሱ ቢታንያና ቤተፋጌ ቤተፋጌ የሚባሉ ቦታዎች አሉ። ከነዚያ ሲደርስ ከደቀ መዛሙርቱ ሁለቱን ባለሟሎችን ቅዱስ ጴጥሮስንና ቅዱስ ዮሐንስን ጠርቶ ሁሩ ሀገረ ዘእን ቅድሜ ክሙ ወትረክቡ ዕድግተ እስርተ ብሎ ላካቸው። ሂዱና ወደፊታችሁ ባለው መንደር ሂዱ። ስትሄዱ የታሰረች አህያ ከነ ውርንጫዋ ታገኛላችሁ። እህሳ ታገኛላችሁ። ካገኛችሁ በኋላ ፍትህወኑ አምጽእወን ሊተ ፈትታችሁ አምጡልኝ ሁለቱንም ነው አንዷን አላለም። ሁለቱንም እናቲቱን አህያዋን እስከ ውርንጫዋ ፍትህወኑ አምጽእወን ሊተ ፈትታችሁ አምጡልኝ ብሎ ሁለቱን ደቀ መዛሙርት ባለሟሎቹን ከሐዋርያቱ ጴጥሮስንና ዮሐንስን ላካቸው ነው የሚሉት ወንጌላውያ ነው። ላካቸው ሄዱ። አምላክነቱ ነው እንግዲህ የሚታየው ከዚህ ላይ ወደፊታችሁ ሂዱ ነው ያላችሁ። ወደፊታችሁ ካለው መንደር ስትደርሱ የታሰሩ አህዮች ታገኛላችሁ፣ እነሱን አምጡ ያላችሁ። በቅሎ አላላቸውም ፈረስ አላላቸውም ሰረገላም አላላቸው። ሂዱ ሄዳችሁ እናት አህያ ከነውርንጫዋ ታገኛላችሁ። ስትፈቷቸው ደግሞ ወእመቦ ዘይቤለክሙ ምን ተተገብሩ፣ ምን ልታደርጓቸው ወዴት ልትወስዷቸው፣ ለምን ትፈቷቸው አላችሁ ብሎ ቢጠይቋችሁ፣ እንዲህ በሏቸው፦ እግዚኦሙ ይፈቅድ ሙ ጌታቸው ይፈልጋቸዋል ወይም ደግሞ ለጌታ ያስፈልጉታል በሉ ብሎ አዟቸዋል ማለት ነው። ጌታቸው ይፈልጋቸዋል ማለት እንግዲህ ጌታቸው እግዚአብሔር ነው። የሥነ ፍጥረት ባለቤት እግዚአብሔር ነው። በተፈጥሮ ባለቤታቸው ጌታቸው ስለሆነ ማለት ነው። ከእሁድ ጀምሮ እግዚአብሔር እስከ ዓርብ ሀያ ሁለት ሥነ ፍጥረት ፈጥሯል። ከሀያ ሁለቱ ሥነ ፍጥረት ደግሞ አንዷ አህያ መሆኗ አያጠራጥርም ማለት ነው። አህያ መሆኗ አያጠራጥርም። ስለዚህ እግዚአብሔር የሁሉም ነገር ባለቤት ነው። አሁን የምንጠቀምባቸው ምንም ይሆኑ ምንም ምንም ይሁኑ ምንም አርደን የምንበላቸው፣ የምንጓጓዝባቸው፣ የምንሸጣቸው ሁሉም የኛ አይደሉም። ስንኳን እነሱ እኛ ራሱ የኛ አይደለንም። በጌትነት ደረጃ የሁላችንም የነሱም የኛም እግዚአብሔር ነው ጌታችን ባለቤታችን ማለት ነው። ግን እኛ ስለምንጠቀምባቸው እግዚአብሔር ፈጥሮ እኛን በእነሱ ላይ አለቃ ስላደረገን እነሱ ለእኛ አገልጋዮች ስለሆኑ እኛ እንደ ባለቤት እንቆጠራለን። ለዚህ ነው ጌታቸው ይፈልጋቸዋል ያለው። ስለዚህ ጌታቸው ሄደው ሄዱ ሐዋርያት ሲፈቷቸው ጴጥሮስ እና ዮሐንስ እንደታዘዙ ሲያደርጉ ለምንድን ነው ተብሎ ተጠየቁ። ምን እያደረጋችሁ ነው? ለምን ሰሩት ሲባሉ አይ እኛ እኮ ዝም ብለን አይደለም፣ ወይም በእኛ ፈቃድ አይደለም፣ ታዘን ነው ጌታቸው ይፈልጋቸዋል ሲሉ፣ የሚገርመው ደግሞ የተከራከራቸው የለም፣ ዝም ነው ያሏቸው። ይሄ ጥበብ እግዚአብሔር የሚገለጥበት ነው። መሆን የነበረበት የእነዚያን ሀይዮች ባለቤት የሚያቀሰው ጎረቤት ሁሉ ይይዛቸው ነበረ፣ ለወንጀል ያቀርባቸው ነበረ። ለምን ትፈታላችሁ? ጌታቸውስ ማን ነው ብሎ የተከራከራቸው የለም። ጌታቸው ይፈልጋቸዋል አሉ። እውነትም ጥበቡ የእግዚአብሔር ምስጢሩ የእግዚአብሔር ድንቅ ስራ ሁሉ የእግዚአብሔር ስለሆነ ዝም ብለዋቸዋል፣ አልተከራከሯቸው። ፈትተው ይዘው ወደ ክርስቶስ ተመለሱ። እንግዲህ የመንገዱን ርቀት ሊቃውንቱም ሐዋርያቱም እንዳስቀመጡት በአጠቃላይ የጉዞ ምዕራፉ እርዝመቱ 16 ምዕራፍ ነው። እሱ እስከሚሄድበት ቦታ ድረስ 16 ምዕራፍ ነው። ግን አስራ አራቱን ምዕራፍ በእግሩ ነው የተጓዘው። አስራ አራቱን ምዕራፍ በእግሩ ተጉዞ ሁለት ምዕራፍ ሲቀር ነው አህዮቹን አምጡልኝ አላቸው። ይህ የሚያሳየው እግዚአብሔር ደክሞት ወይም ደግሞ እነሱ ለመጓጓዣነት ሊያግዙት አይደለም፤ አይደለም። አስራ አራቱን ምዕራፍ በእግር ከተጓዘ በኋላ ለሁለት ምዕራፍ አምጡልኝ። እንግዲህ ታሪኩን በአጠቃላይ ወንጌላቱን ስናነብ ሶስት ዓመት በምድር ሲመላለስ ሳለ ክርስቶስ አንድም ቀን የሚጓዝበት ፈረስ የሚጓዝበት በቅሎ የሚጓጓዝባቸው ሰረገላዎች ቀርበውለት አያውቁም። ምናልባትም በመጓጓዝ ደረጃ ታሪኩን የምናገኘው በጀልባ ከደቀ መዛሙርቱ ጋር በመርከብ ተጭኖ ባህር ሲሻገር እናገኘዋለን። በዚያም ሆኖ እንቅልፍ ይዞት ባህር ቀስቅሰው፣ ባህር ጸጥ ሲያደርግላቸው፣ ባህሩን ሲገስጸው ይህን እናስታውሳለን። ከዚያ ውጭ በበቅሎ በፈረስ የሄደበት ጊዜ የለም። እግዚአብሔር ደካማ አምላክ አይደለም። ስንኳን የሚጓጓዝበት ሰረገላ ትራንስፖርት ወይም ደግሞ ፈረስ በቁሎ ቀርቶ ቀን እያስተማረ ውሎ የሚያድርበት ጎጆ እንኳን አልነበረው። በዋሻ ነበር የሚያድረው። ስለዚህ እነዚህ አህዮች ለእሱ መጓጓዣ ነር አስፈልገውት አይደለም። ቢሆን እንኳን ኑሮ አስራ ስድስቱ ምዕራፍ በሙሉ በነሱ ይጓዝ ነበረ። እነሱ ያስፈለጉት ለሁለቱ ምዕራፍ ብቻ ነው። አስራ አራቱ ምዕራፍ በእግሩ የተጓዛቸው የምን ምሳሌዎች ናቸው ብለን ስንመረምር አስሩ የአስሩ ቃላተ ኦሪት ምሳሌዎች ናቸው አስሩ ምዕራፎች። አራቱ ምዕራፍ የአራቱ ኪዳናት የኪዳነ ኖህ የግዝረተ አብርሃም የክህነተ መልከ ጼዴቅና የጥምቀተ ዮሐንስ ምሳሌዎች ናቸው ብለው የእኛ ቤተክርስቲያናቸው ሊቃውንት ተርጉመውልናል። መንፈስ ቅዱስ ገልጾላቸው እንዲህ መስጥረውልናል። ክርስቶስ የመጣው ህገ ኦሪትን ሊፈጽም ስለሆነ በእግርም በእጅም በመላ ሰውነቱ በሚያደርጋቸው እንቅስቃሴዎች ሁሉ ክርስቶስ የፈጸመው ህገ ኦሪትን ፈጽሞ ወደ ህገ ወንጌል ሊያሸጋግረን ስለሆነ ማለት ነው። ስለዚህ 14ቱ ምዕራፍ የዚህ ምሳሌ ነው። ሁለቱ ምዕራፎች በአህዮቹ ሄደ። እንግዲህ ወንጌላውያኑ እንደጻፉት ቅዱስ ማቴዎስ በሁለቱም፣ በእናቲቱም በወርንጫዋ ማህያ ላይ በረቂቅ ጥበብ በአንድ ጊዜ ተቀመጠባቸው ብሎ ጽፏል። በአንድ ጊዜ ቅዱስ ማርቆስ ደግሞ በወርንጫዋ ላይ ተቀመጠ ብሎ ጽፏል። ይሄ ምስጢር አለው። ይህን እንዲህ ያሉበት ምክንያት ቅዱስ ማቴዎስ እናቲቱንም ውርንጫይቱንም መጻፉ እናቲቱ አህያ ና ውርንጫይቱ አህያ ምሳሌዎች አላቸው እናቲቱ አህያ የህዝብ እስራኤል ምሳሌ ናት የህዝብ እስራኤል ምሳሌ ናት ውርንጫዋ ደግሞ የአህዛብ ምሳሌ ናት ማቴዎስ የህዝብም የአህዛብም ምሳሌ ነው የህዝብም የአህዛብ ምሳሌ ስለሆነ ሁለቱንም ጽፏል ህዝብ ምንድነው ሲባል፣ እስራኤል ምንድናቸው ሲባል፣ እንግዲህ እናቴ ተዋህያ መሸከም የለመደች ናት። ሸክም ቢጭኑባት ቀንበር ቢያሸክማ ተሸክማ ብዙ መሄድ ትችላለች። እስራኤልም ብዙ ተሸክመው መሄድ ይችላሉ። አህዛብ ውርንጫዋ ግን መሸከም አይችልም፣ ገና ትንሽ ነች። አህዛብም እንደዚሁ ናቸው። ትምህርት በቶላ አይረዳቸውም፣ ህግም እንዲጫንባቸው አይችልም። ልባቸው ማለት ነው። ገና ህግን አልተለማመዱ ስለዚህ ማቴዎስ ሁለቱንም መጻፉ ውርንጫዋንም እናቲቷን አህያም መጻፉ የህዝብና የአህዛብ መምህር ስለሆነ፣ ማርቆስ ግን የአህዛብ መምህር ብቻ ስለሆነ እናቲቷን ትቶ የውርንጫዋን ታሪክ ጻፈልን ማለት ነው። የሁለቱም ሐዋርያት የሁሉም አራቱም ሐዋርያት የጻፉት አይጣላም። በሁሉም ሂዷል። እግዚአብሔር በሁሉም በረጅቅ ጥበብ ተቀምጦ ከቤተ መቅደሱ ከደረሰ በኋላ ግን በውርንጫይቱ ቤተ መቅደሱን ሶስት ጊዜ ዙሯል። ሶስት ጊዜ መዞሩ የሶስትነት ምሳሌ ነው። የሶስትነቱ ምሳሌ ነው። አብ ወልድ፣ መንፈስ ቅዱስ የሚባለው የሶስትነቱ ምሳሌ ነው። ሌላ አህዮቹ የምን ምሳሌ ናቸው ሲባል፣ እናቴቷ አህያ የኦሪት ምሳሌ ናት። የኦሪት ምሳሌ ኦሪት የተለመደች ሕግ ናት። ቢያንስ ቢያንስ በቀላሉ ከሙሴ እስከ ክርስቶስ ከአንድ ሺህ ዓመት በላይ ቆይታለች። ተለምዳለች፣ ታውቃለች ማለት ነው። ስራዋ ተለምዷል። ውርንጫዋ የወንጌል ምሳሌ ናት። ወንጌል ገና ያልተለመደች አዲስ ሕግ ናት እንደ ውርንጫዋ። ውርንጫዋም ገና ያላገለገለች ያላደገች ስለሆነች ማለት ነው። ስለዚህ ሁሉም ታሪክ አላቸው። ለመሆኑ እግዚአብሔር ካላጣው እንስሳ በቅሎ አለ፣ ፈረስ አለ፣ ገመል አለ፣ ሌሎችም ውዴ ውዴ የሆኑ እንስሳት አሉ ለምንድን ነው የተናቀችዋን? ሰው እንኳን ሰውን ሊሰድብ ሲፈልግ አህያ ብሎ ነው የሚሳደበው። እና በስህተት ለምንድን ነው እግዚአብሔር ይችን የተናቀ ነገር ምሳሌ የሆነችውን ፍጡር ለመቀመጫነት ወይም ደግሞ ለጉዞ የመረጠው? ይላሉ ብሎ ይጠይቃሉ ሊቃውንቱ። ለጥያቄያቸው መልስ ተቀምጦበታል። አዎ እውነት ነው። ብዙ በቁመትም የረዘሙ በሰውነትም በጉዞም ፍጥነት ቢሆን ካሰቡት የሚያደርሱ ጠንከር ጠንከር ያሉ እንስሳት ነበሩ። ነገር ግን እግዚአብሔር የመረጠው የተናቀችዋል ነው። ምንድን ነው ሲባል እግዚአብሔር የትህትና አምላክ ነው። የትህትና አምላክ ነው ክርስቶስ ለጉዞ ምንም የሚያስፈልገው አምላኩ አይደለም፣ ደካማ አምላክ አይደለም። እሱ የሰማይ ዙፋን አለው፣ ሰረገላ ሰማያት አሉት። ግን እግዚአብሔር የመጣው ትህትናን ሊያስተምረን ዝቅ ማለትን ሊያሳየን ሊያስተምረን ስለሆነ የትህትና አምላክ ስለሆነ ሰው እንኳን በናቃት ፍጥረት ባህያ መሄድን መረጠ። አንዱ ስለ ትህትና ነው። ሁለተኛው ትንቢት ስላለ ነው። አባቶቻችን ነቢያት የተናገሩት ትንቢት ነበረ። ትንቢተ ዘካርያስ ምዕራፍ ዘጠኝ ላይ ነቢዩ ዘካርያስ ተናግሯል። የጽዮን ልጅ ሆይ እልልበይ ዘምሪ ንጉስሽ በአህያ ውርንጫ ተጭኖ ይመጣል ብሎ አስቀድሞ በትንቢተ ዘካርያስ ምዕራፍ ዘጠኝ ላይ ተናግሮ ነበር። ስለዚህ እግዚአብሔር ያናገረው የነቢያት ትንቢት መፈፀም ስላለበት ክርስቶስ በትንቢት ትንቢቱን እንዲፈጸም በአህያ ውርንጫ መጫንን ምርጫው አደረገ ማለት ነው። ሶስተኛው ደግሞ በኦሪት በዘመነ ነገስት በዘመነ ነቢያት በነበረው ልማድ ነው። እንግዲህ በዘመነ ነገስት የነበሩ ነቢያት በሀገሩ ጦርነት የሚነሳ ረሃብ፣ ደዌ፣ ቸነፈር የሚመጣ በአጠቃላይ ህዝብንና ሀገርን ሰላም የሚነሳ ነገር የሚመጣ ከሆነ ምን ያደርጋሉ? እነሱ በፈረስ በበቅሎ ተጭነው በከተማው መሀል በነገስታቱ በቤተመንግስቱ በር አካባቢ ይታያሉ። ይህ ሲሆን ምን ይደረጋል? ህዝቡም ንጉሱም በሀገሪቷ ችግር ሊመጣ እንደሆነ ጦርነት እንዳለ ይህንን ሁሉ ግምት ውስጥ አስገብተው መዘጋጀት ያለባቸውን ነገር ይዘጋጃሉ። ጸሎት ያደርጋሉ፣ ይጾማሉ፣ ይጸልያሉ። እግዚአብሔር በምህረት እንዲጎበኛቸው ማለት ነው ይሄ። ስለዚህ ፈረስና በቅሎ የጦርነት የችግር ምልክቶች ነበሩ። ደግሞ በአንፃሩ በሀገሪቷ ሰላም የሚመጣ ከሆነ ህዝቡ የዘራው የሚበቅል የተከለው የሚያብብ ከሆነ ጦርነት ጠፍቶ ህዝብም መንግስትም ሰላም የሚሆን ከሆነ ደግሞ ነቢያቱ በአህያ ተጭኖ በአህያ ወረንጫ ተጭነው በከተማው በቤተ መንግስቱ በር አካባቢ ይታያሉ። ስለዚህ ህዝቡ ይዘምራል፣ እልል ይላል፣ እግዚአብሔርን ያመሰግናል። አህያ የሰላም ምልክት ናት የነበረችው ማለት ነው። ስለዚህ እግዚአብሔር ምናልባትም በፈረስና በበቅሎ ወደ ኢየሩሳሌም ሄዶ ቢሆን ኑሮ የሚቀጥለው የሐዲስ ኪዳን ዘመን የመከራ ዘመኑ ተብሎ ይታሰብ ነበር። ስለዚህ በአህያ ስለመጣ ክርስቶስ ዓመተ ፍዳ ተሽሮ ዓመተ ምህረት ዓመተ ፍዳ ተሽሮ ዓመተ ምህረት ተባለ። ዓመተ ኩነኔ ተሽሮ ዓመተ ወንጌላውያን ተባለ ማለት ነው። አዲስ ዘመን፣ አዲስ ልደት፣ አዲስ ተስፋ ያለው የምህረት፣ የይቅርታ፣ የቸርነት ዘመን ተጀመረ ማለት ነው። ስለዚህ እግዚአብሔር በአህያ የመምጣቱ ምልክት ሶስተኛው ይሄ ነው። አንደኛው ለትህትና ነው፣ ሁለተኛው ትንቢት እንዲፈጸም ነው፣ ሶስተኛው ደግሞ አህያ የሰላም ምልክት ስለሆነች ነው ማለት ነው። እና ሐዋርያት በራሳቸው ያደረጉትን እንዳስቀመጡልን በአህያዋ ላይ ከመቀመጡ አስቀድሞ ወረሃኑ አልባ ሲሆኑ ልብሳቸውን ጎዘጎዙለት። እነማን? ከአጠገቡ የነበሩት ደቀ መዛሙርቱ ሐዋርያት። ልብሳቸውን የጎዘጎዙበት ምክንያት እንግዲህ በፈረስ እና በበቅሎ ቢሆን ኑሮ ኳርቻ ነበር የሚቀመጥለት። የአህያ ጀርባ ለኳርቻ አይመችም። ስለዚህ ልብሳቸውን ጎዘጓዙለት። ኳርቻ ይቆረቁራል። ህገ ኦሪት ትቆረቁራለች። አስቸጋሪ ህግ ነበረች። ብዙ ትዕዛዝ የታዘዘባት አስቸጋሪ ህግ ነበረች። የአሁኗ ህገ ወንጌል ግን ልብስ አይቆረቁርም። እንደምናውቀው ልብስ ሲቀመጡበት አይቆረቁርም፣ ምቹ ነው። ወንጌል እንደ ልብስ ምቹ ስለሆነች ማንንም አግልላ ማንንም የማታረቅ ስለሆነች የኦሪት ህግ እንደምናውቃት አህዛብን ያገለለች የእስራኤል ህግ ነበረች። ወንጌል ግን ሁሉንም ያቀፈች ስለሆነች የማትቆረቆር እንደ ልብስ የተመቸች የማትቆረቆር ህግ ሰራሁላችሁ ሲል ነው ብለው ልብስ ጎዝጉዘውለታል። በሌላ በኩል ደግሞ ልብስ ነውርን ይሸፍናል። ልብስ የሰውነታችንን ነውር ይሸፍናል። አሁን ተውበን አምረን በሰው ፊት ቁመን መታየታችን ለሚያውን አይኖች ሁሉ ማራኪ የመሆናችን ምስት ዋናው ነገር ልብሳችን ነው። ራቆታችንን ብንሄድ ስንኳን አምረን ተው እንድንታይ ቀርቶ ከጠገቡ የሚያቆምን ሰው አናገኝም ማለት ነው። እግዚአብሔር ትልቁ ነራችንን ይሸፍናል፣ አጢአታችንን አበሳችንን፣ እሱ የሚያውቀውን በልባችን ያለውን በሰውነታችን ውስጥ ያለውን ትንንሹን ነራችንን ደግሞ ልብሳችን ይሸፍናል። ስለዚህ እግዚአብሔር አንተ ከባቴ አበሳ ቅዱስ ወልድ ከባቴ አበሳ አምላክ ከባቴ አበሳ እንደሚለው ማለት ነው አንተ አበሳን የምሰወር ቸርነህ ሲሉ በልብስ ጎዝጉዘው ልብስ ጎዝጉዘውለታል ማለት ነው። ይህም ጎዝጉዘውለት ጉዞውን ከጀመረ በኋላ ብዙ ድንቅ ድንቅ ነገሮች ታይተዋል። የኢየሩሳሌም ቅዱስ ያሬድ እንደሚለው ወተቀበልዎ ህዝብ ብዙሃን አእሩግ ወህፃናት ነሲኦም አይጾ ቀበቀልት ነው የሚለው ቅዱስ ያሬድ ብዙ ህዝብ አረጋውያኑም፣ ወጣቶችም፣ ህፃናቱም ሴቶችም ጭምር ክርስቶስን የሚወዱት ሁሉ እስራኤላውያን ልብሳቸውን እያነጠፉ ስን እንኳን አንተ ንጉሱ፣ ቀርቶ አንተ የተጫነክባት አህያ እንኳን በመሬት ላይ ብቻ መሄድ አይገባትም ብለው ለአህያዋ ጭምር ለተናቀችው ፍጥረት ለተናቀችው ፍጥረት ጭምር ልብሳቸውን እያወለቁ የጎዘጎዙ አሉ። ደግሞ አንዳንዶቹ ደግሞ ቅጠል እየቆረጡ የዘንባባ ቅጠል እየቆረጡ ያነጠፉለት አሉ ማለት ነው። የዘንባባ ቅጠል እየቆረጡ አንጥፈውለታል። ይሄ ክርስቶስ ጋር የሆነ ሁሉ እንደሚከብር የሚያሳይ ነው። ክርስቶስን የተሸከመችው አህያ እንደዛ ቀን ከብር አታውቅም። ከዚያም ወድህ ከብር አታውቅም። ከዚያም በፊት እንደዛ ቀን ከብር አታውቅም ማለት ነው። እግዚአብሔር ጋር የሆነ ሰው ዕድሜ ዘመኑን እንደከበረ ይኖራል። እግዚአብሔርን የያዘ ሰው አይዋረድም፣ አያፍርም፣ ሰይጣን አያሸንፈውም ማለት ነው። እግዚአብሔርን በልቡና ያሳደረ የተሸከመ ሰው ከአህያይቱ በላይ ይከብራል። የከበረ ይሆናል እና አከበሯት አህያይቱን እሱን ለማክበር ሲባል እሷንም አከብሯት ማለት ነው። እና በዚያን ሰዓት አረጋውያኑ፣ ህፃናቱ ይልቁንም ህፃናቱ ህፃናቱ ከእናቶቻቸው ትካሻ እየወረዱ እያመለጡ እየተነጠቁ እየወረዱ ሳይፈጠፈጡ ሳይከሰከሱ ድንጋይ ላይ ሳይወድቁ ክርስቶስ ነውና የመጣው የአቅብ ህፃናት እግዚአብሔር ጣንቅዱስ ቅዱስ ዳዊት እግዚአብሔር ህፃናትን የሚጠብቅ እሱ ስለሆነ እየወረዱ እንዳያመሰግኑ አፋቸውን እንኳ ቢይዟቸው ቀጠል እየቆረጡ ለክርስቶስ ይጎዘጉዙ ነበረ። ህፃናቱ እልል እያሉ ድምፃቸውን ከፍ አድርገው ጡር ስጭኝ እያሉ በሚያለቅሱበት ዓይናቸው በሚያለቅሱበት ድምፃቸው ለክርስቶስ በዓይናቸው ክርስቶስን እየተመለከቱ ቀና እያሉ በአፋቸው ደግሞ እግዚአብሔር ያመሰገኑበት ዕለት ነበረ። በዚህ ጊዜ ፈሪሳውያን ምቀኞች ስለሆኑ ክርስቶስን ቀርበው አንድ ነገር ብለውት ነበረ። ምናሉት እነሱ አይ ይህ የሚደረገው ነገር እኮ ልክ አይደለም፣ ህፃናቱን ደቀ መዛሙርትህን ሁሉ ገስጻቸው፣ እንዳያመሰግኑ ማለት ነው። እንዳያመሰግኑ ገስጻቸው፣ ተቆጣቸው፣ የሚያደርጉት ነገር ልክ አይደለም ብሎት ነበር። ክርስቶስ እናሱ ምን አላቸው? አይ እናንተ እንዳላችሁት እነሱ ዝም ቢሉ፣ እነሱ ባያመሰግኑ ድንጋዮች ያመሰግናሉ። ዛሬ ድንጋዮች እንኳን አፍ አውጥተው የሚያመሰግኑበት ዕለት ነው ብሎ እግዚአብሔር በመልሳቸው አሳፍሯቸዋል። እነሱ የፈለጉት የነበረው እሱ እንዳይከበር እሱ እንዳይመሰገን የክርስቶስ ልዕልና በእስራኤል ህዝብ ከፍ ብሎ እንዳይታይ ለምን ክርስቶስ ከተከበረ ህዝቡ ክርስቶስን ከተከተለ በሙሉ እነዚህ ቀማኞች የቤተ መቅደስ ቀማኞች ሌቦች ነጋዴዎች የነሱ ገመና ሊገለጥ ነው አላዋቂነታቸው ሊታወቅባቸው ነው ህዝብ ሊርቃቸው ነው ማለት ነው ስለዚህ ምን አሰቡ እነሱ ይህ እንዳይሆን ህፃናቱን አታመስግኑ በላቸው አሉ እነሱ ዝም ቢሉ ድንጋዮች ያመሰግናሉ እናንተ ከሳምንት በኋላ በዕለት አርብ የምትሰቅሉት ክርስቶስ እኔ መሆኔን የምትሰቅሉት አምላክ እኔ መሆኔን ዛሬ በድንጋዮችና በህፃናት ምስጋና ታያላችሁ። ያውስ ቢሆን እምአፈ ደቂቅ ወህፃናት አስተዳሎ ከሰፋተ ከህፃናትና ከወጣቶች አፍ ምስጋናን አዘጋጀህ ተብሎ የተጻፈውን አላነበባችሁምን ብሎ መለሰላቸው ክርስቶስ ማለት ነው። ስለዚህ አባ ጊዮርጊስ ምን ይላል? እንደውም ወይ እዚያኒ ነግር እበድዎሙ ለሰብአ ኢየሩሳሌም የኢየሩሳሌምን ሰዎች ድንቁርናቸውን፣ አላዋቂነታቸውን፣ ስንፍናቸውን ዛሬ እንናገራለን አለ አባ ጊዮርጊስ ሊቁ። እንናገራለን ለምን አለ? እንዘ ሕፃን ይሴብሆ ለእግዚአብሔር መንኑ ያስተራምም፣ ሕፃን ሲያመሰግን ማን ዝም ሊያሰኘው ይችላል? ሕፃን ሲያመሰግን ማን ዝም ሊያሰኘው ይችላል? እንዘ ሕፃን ይለቡ መኑ የሚህር እበደ ሕፃን እግዚአብሔርን አውቆ ሲያመሰግነው ከነዚህ ከፈሪሳውያን በስተቀር ማን ድንቁርናን ሊያስተምር ይችላል ብሎ አባ ጊዮርጊስ ጥሩ አድርጎ ምስጢሩን አስቀምጦታል ማለት ነው። ስለዚህ የሆሣዕናን በዓል የምናከብርበት ትልቁ ምስጢር እግዚአብሔር ወደ ኢየሩሳሌም ገብቶ በቤተ መቅደሱ የተከማቹትን አመፀኞች፣ ሸንጋዮች ገስጾ ለህዝበ እስራኤል ስርዓትን አሳይቶ ለመጨረሻ ጊዜ በቤተ መቅደስ ሰፊ ጉባኤ ያደረገበት በተናቀችዋ አህያም ላይ እየሄደ ትህትናን ያስተማረበት የነቢያትን ትንቢት የፈጸመበት እለት ስለሆነ የሚቀጥለውን የሰላሙን ዘመን ያመላከተበት ጊዜ ስለሆነ እሱን እናከብራለን። አሁን የሆሣዕና የምናደርጋቸው እነ ዘንባባዎች እነ ሰሌኖች አሉ። እነዚህ ሁሉ የቤተ ክርስቲያን ትውፊት አላቸው። አሁን የምናደርገው እጃችን ላይ ግንባራችን ላይ የምናስረው ዝንባባ የዛ ጊዜ ህፃናቱ ያነጠፉት እስራኤላውያን ያነጠፉት ለክርስቶስ ያነጠፉለት ነው። ይሄ መጽሐፍ ቅዱሳዊ ትውፊት አለው። አብርሃም ይስሐቅን ሲወልድ፣ ይስሐቅ ያዕቆብን ሲወልድ ይወድድ ማነው ስሙ? ይህን የናቡከደነፆርን የጦር አለቃ ሆሎፎርኒስን በገዛ ሰይፉ ስትገለው የድል ምልክት ሆኖ እስራኤል የተቀበሏት ዘንባባ ይዘው ነበር። ይህ ሁሉ መጽሐፍ ቅዱስ ላይ የተቀመጠ ነገር ነው። በሰማይም ጭምር ነው። ቅዱስ ዮሐንስ በራእዩ እንዳያቸው ጻድቃንን ያያቸው ኢየሱስ ክርስቶስን በዙፋኑ ፊት ቁሞ ሲያመሰግኑ የነበሩ ጻድቃን ዮሐንስ በራእዩ ያያቸው ነጭ ልብስ ለብሰው ዘንባባ ይዘው ነው ያያቸው ማለት ነው። ስለዚህ እኛ ዛሬ ዘንባባውን በእጃችን በግንባራችን የምናስርበት እኛ ፈጥረ ነው ወይም ደግሞ በድንገት ፈብርከ ነው ሳይሆን፣ ከመጽሐፍ ቅዱስ አይተ ነው፣ አንብበ ነው፣ ተረድተ ነው፣ ተምረ ነው፣ ስርዓተ ሰማይ ስርዓተ ምድር ሆኖ ስላየ ነው። ዛሬ እኛም ዘንባባ ይዘን እግዚአብሔር እናመሰግንበታለን ማለት ነው። እና በእለተ ሆሣዕና የሚደረጉት ተአምራት በሙሉ ከመጽሐፍ ቅዱስ የተቀመጡ ያሬድ በዜማው ያመሰጠራቸው የተራቀቀባቸው ድንቅ ድንቅ ምስጢራት ናቸው ማለት ነው። እንግዲህ ከዚህ ቀጥሎ ያው ከሆሣዕና ማግስት ጀምሮ ደግሞ ሕማማቱ ይከበራል። በጸሎት በስግደት በጾም በእንባብ ጭምር የምናስበው ሳምንት ነው ማለት ነው። ይህ ማለት እግዚአብሔር ለመሰቀል የተሸኘበት እለት ማለት ነው። በእውነቱ እግዚአብሔር ለመሰቀል ለመከራ እንግዲህ ሰው መቼስ ቤተሰቡን የሚሸኘው ወደ ለመልካም ነገር ነው። እኛ ግን ፈጣሪያችንን በስጋ የተዘመደንን በጸጋ የወለደንን በአምላክነቱ የፈጠረንን ክርስቶስን እኛ ወደ ቀራንዮ እንደሚታረድ በግ እየሸኘ ነው ማለት ነው። ክርስቶስ ደግሞ እሺ ብሎ የተሸኘበት እለት ማለት ነው። እና እግዚአብሔር አምላካችን በረከቱን አያርቅብን፣ መድኃኒቱን ዛሬም ከሁላችን ጋር ያድርግልን። ክርስቶስ ምሕረቱን ቸርነቱን አያረቅብን። ዘወትር የሚያስተምረን እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ይቆየ።